በስማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሩፋኤል ዘወርሐ መጋቢት። አንድ አምላክ በሚሆን በአብና በወልድ መንፈስ ቅዱስ ማምነን ደግ ወዳጁ ጦቢትን የረዳው መጋቢት 13 ቀን የሚነበብ የታላቁ ሊቀ መላእክት ቅዱስ ሩፋኤልን የቅድስናውን ነገር እንጀምራለን። የታላቁ ሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። በቀደሙ አበው ዘመን ስሙ ጦቢት የልጁ ስም ጦቢያ የተባለ በምግባሩ ሁሉ የተወደደ አንድ ሰው ነበረ። የተወደዳችሁ ወንድሞቼ ሆይ ታላቁ ሊቀ መላእክት ቅዱስ ሩፋኤልን ስለ ርኅራኄውን ነግራችሁ ዘንድ ለእነዚህ ለጦቢትና ለልጁ ጦቢያ ያደረገላቸውን ተአምራት እነሆ በዚህ መጽሐፍ ውስጥ ተጻፈ። ይህ ከንፍታሌም ወገን የሆነ ጦቢት ከአሴር በላይ በገሊላ አውራጃ ከቄድሮስ በስተቀኝ የታቢስ ወገን በሆኑ በፋርስ ንጉሥ አሚናሶር ዘመን የተማረከ ነው። ይህም እግዚአብሔርን የሚፈራ ጦቢት በዘመኔ ሁሉ በአምላኬ በእግዚአብሔር ፊት በቅንነትና በመታዘዝ ኖርኩኝ። ለወገኖቼ በነነዌ ወደ ፋርስ ከኔ ጋር ተማርከው የወረዱትን ሕዝብ ሁሉ ረዳ ረዳው። ነገር ግን እስራኤልና ንፍታሌምን ለአባቴም ከእስራኤል አምላክ እግዚአብሔር የተሰጣቸውን ቃል ኪዳን በኢየሩሳሌም ለዘላለም የሰራላቸውን ስርዓትና ሕግም ረሱ ከንፍታሌም ጋራ ጋራም በዓል ለተባለ ጣዖት ሰው ሰው። እኔ ግን ለእስራኤል ሁሉ እንደታዘዘ በልቤ ስለያስኩ ትእዛዝም በእግዚአብሔር በዓላት ጊዜ አብዝቼ ወደ ኢየሩሳሌም የመወጣ ብቻዬን ነበር። የመጀመሪያው አስራ አስራትም ከሁሉ ከእህሉ በመሠዊያ ለሚያገለግሉ ለአሮን ልጆች ለካህናቱ እሰጣለሁ። አባትና እናቴ ጥለውኛ ሳደጉኝ አባቴ እናት ዲቦራ እንዳዘዘችውም ሶስተኛ እጁን ለድሃ እሰጣለሁ። በየአመቱም ኢየሩሳሌም እወጣለሁ። በጎለመስኩም ጊዜ ከሀገሬ ሰዎች ሚስት አገባው። ከእርሷም መልካም ልጅ ጦቢያን ወለድኩኝ። ከነዌ በተማረኩም ጊዜ ወንድሞቼና ዘመዶቼ ሁሉ የአሕዛብን ምግብ በሉ። እኔስ በልቤ እግዚአብሔርን አስባለሁና ሰውነቴንም ከምግብ ጠበኩኝ። እግዚአብሔርንም የቤቱ አዛዥ እሆን ዘንድ በአሜኔ ፊት የመወደድ ጸጋን ሰጠኝ። ወደ ምድያም በራጊስ አውራጃ ለሚኖር ለታመነ ገባኤል አስር ወቄት ብር አደራ ሰጠውት። አሜኔሶርም በሞተ ጊዜ ግን ከእርሱ ተከትሎ ሰናክሬም ነገ። ይህ ንጉስ ሰናክሬምም ስራውን የከፋ ልቡም ሰውን ለማጥፋት የጸና ነበር። ከእርሱ ዘንድም ወደ ምድያም እሄድ ዘንድ አልቻልኩም።

ብዙ ነገርን አደረግኩኝ። ለተራቡ ምግብን፣ ለተራቆቱ ልብስን ሰጠው። ከወገኖቼ መካከል ተገድሎ የተጣለ ያየሁትን አንስቼ እቀብራለሁ። በጭካኔም ብዙ ሰውን የፈጀ ንጉሥ ሰናክሬምም በተመለሰ ጊዜ ከይሁዳ ሲሸሹ የገደላቸው ስጋቸውን ሰብስቤ ቀበርኳቸው። በድናቸውም ክፉ ክፉና ጨካኙ ንጉሥ ሰናክሬም በፈለገ ጊዜ ምንም አያገኝም ነበር። ነገር ግን ከነነዌ ሰዎች መሀል አንዱ ነገረኛ የተገደሉትን ሁሉ ሰብስቤ እንደ ቀበርኳቸው ለንጉስ ሰናክሬም ነገረው። ንጉሱም በሰማ ጊዜ ይይዙኝ ዘንድ አዘዘ። እኔም ይህንን አውቄ ተሸሸኩ። የንጉሱ ወታደሮች ግን ወደ ቤቴ መጥተው ቤቴን ፈተሹ፣ ገንዘቤን ወሰዱ። ከሚስቴም ሀና ከልጅም ከጦቢያ በቀር የተውልኝ ነገር አልነበረም። ይህም ክፉ ንጉስ ሰናክሬም ሁለቱ ልጆቹ ገድለውት ወደ ደብረ አራራት እስኪሸሹ ድረስም ከተሸሸኩበት ሳሎጣ ሀምሳ አምስት ቀን ተቀመጥኩኝ። ከዚህ በኋላ አስረዶን የተባለ ልጁ አኪ አክሮስ በእርሱ ፈንታ ነገሰ።እርሱም እርሱም የወንድሜ ልጅ የሆነውን የአና ሄልን ልጅ አኪ አክሮስን በመንግስቱ ስልጣን ላይ ሾመው። አኪ አኪሮስም ወደ ነነዌ እንድመለስም አለደኝ። አኪሮስም የቤቱ አዛዥ አድርጎ የሾመው አክኖዶስ በተመለስኩ ጊዜ ከሚስቴ ሀናና ከልጄ ቢንያም ጋር አገናኘ። የተመለስኩባትም ቀን በቅድስት ሰንበት በበዓለ ጠንጠጠንን ቁስጤ እለት ነው። በዚችም እለት ግብዣ አደረጉልኝ። የበላ ዘንድ በተቀመጥኩ ጊዜም ከኛ ጋር የሚበላ ድሀ የአባቶችን አምላክ እግዚአብሔርን ደስ ይለው ዘንድ ሄደ። ከድሆች ወንድሞቻችን አንድ እንኳን ይዘና ብዬ ልጄን ላኩቱ። ልጄን በሄደ በትቆየ በተመለሰ ጊዜም ግን አባቴ ሆይ ወደ አዘዝከኝ ስፍራ ሲሄድ ከወገናችን አንዱ ተገድሎ በአደባባይ መተላለፊያ ውስጥ ተጥሎ አየሁ። ከወገናችን አንደኛው ቤት አግብቼ ተመለስኩ አለኝ። ልጄም ጦቢያ እንዲሁ ብሎ በነገረኝ ጊዜ ምንም ምን አልበላሁም አልጠጣሁም፣ ሀዘን ውጦኛለና። ዳግመኛም ነብዬ አሞጽ በዓላችሁ ወደ ሀዘን፣ ደስታችሁ ወደ ለቅሶ ይለወጣል ያለውን አስቤ አለቀስኩ። ሲመሽም የሞተውን ሰው ቆፍሬ ቀበርኩት። ነገር ግን ብዙዎች ይህ ሰው ይገድሉት ዘንድ አያውቁምን? በንጉሥ ትእዛዝ የተገደሉትን እንደዚህ ያሉትን ሰዎች የሚቀብር ይገደላልና እያሉ ሲያንሾካሾኩ ሰማውኝ። ከጥቂት ቀን በኋላ ወደ መስክ ወጣው። ስፍራውም ያማረ ማዕዛው ልብን የሚያስደስት እንደሆነ አየሁ። በዚያች ሌሊትም በዚያ ስፍራ ፊቴን ገልጬ ተኝቼ አደርጉ። በአጸዱ ጥግም ወፎች እንደ አለ አላስተዋልኩም ነበር። ፊቴ ተገልጦ ሳለም ወፎች ዓይኖቼ ላይ ኩሳቸውን ጣሉብኝ። ወደ ባለ መድኃኒት ብሄድም አላዳነኝም። አኪ አክሮስም ብቻዬን ወደ ኤላሜድ እስክሄድ ድረስ ይመግበኝ ነበር። ሚስቴ ሀና ግን በሰው ቤት ታገለግል ነበር። ስለ አገልግሎታም እመቤቶቿ የፍየል ጠቦት ሰጧት። ሚስቴ ሀናም ከእግዚአብሔር የምትጠብቀው የጸሎትና የምጽዋት ዋጋ ወዴት አለ? እነሆ መከራ በጨለማም ወረሰ እንጂ ትለኝ ነበር። ከዚህም የሚስቱ የሚስቴ ሀና ነገር የተነሳም የልቤ ጭንቀት ያዘኝ ነገር ግን ከብላቴንነቴ ጀምሮ ተስፋ የእርሱ ነውና በእግዚአብሔር በአምላኬ ተስፋ አልቆርጥም በጽኑ ልቅሶና ጩኸትም አቤቱ አንተ በግ ሁሉ እውነተኛ ትእዛዝም ቅን እውነትን እውነት የሆነ አለምን የፈጠርክ አምላኬ ሆይ ኃጢአተኛ ባሪያህን እኔን አስበኝ በኃጢአቴና በአስቀድሞ በበደሉ አባቶች ኃጢአትም ቢሆን አትፍረድብኝ። ዛሬም ፍርድ እውነተኛ ነውና በእውነተኛ ትእዛዝ ስላልሄድን የኔን ኃጢአት የአባቶችን በደል ሁሉ ይቅርበል፣ በላይም የወደድከውን ፈጽም። የሀሰት ተግዳሮትን ሰምቼ ሀዘኔ ይበስቷልና ከመኖር ሞትን ይሻለኛል። ከአለም ተለይቼ እሞት ዘንድ ነፍሴን የሚቀበል ላክልኝ ከበደልም ንጹሕ ሆኜ የዘላለም ሕይወትን ወርስ ዘንድ አብቃኝ፣ ፊትንም ከኔ አትመልስ እያልኩ ጸለው የሊቀ መላት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ተአምር ልመናው ለዘላለም ከሁላችን ጋር ህዝበ ክርስቲያን ጋር ይሁንና በወረሃ መጋቢት የሚነበብ የሊቀ መላት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። አቃቤ ኖህት ኖ ሆኖ የአምላኩን የሚያገለግል በመናብርት ላይ የተሾመው በእግዚአብሔር ፊት ለተልእኮ ከሚተጉ ቅዱሳን ሊቃነ መላእክት አንዱ ይህ ሊቀ መላእክት ቅዱስ ሩፋኤል ነው። እግዚአብሔር በሰጠው ሹመትም ማዕዝኗ ብርሃን በሆነ በእግዚአብሔር መንግሥት ውስጥ ሊቀ መላእክት ቅዱስ ሩፋኤል ሲገባ ሲወጣ ያየ ከአበው አንዱ የያሬ ልጅ የከበረ ሄኖክ ቅዱሳን ሊቃነ መላእክትን ሚካኤልና ገብርኤል ሩፋኤልን ብዛታቸውን የማይቆጠር ብዙ ብዙ የሚሆኑ አላፈ አላፋትን መላእክትንም አየሁ አለ። ዳግመኛም ደግ አባት ሄኖክ ቅዱስ ሩፋኤል መካነ ነፍሳትን እንደ አሳየው ተናገረ። እንዲሁም አለ፤ ያን ጊዜ ከቅዱሳን መላእክት አንዱ ቅዱስ ሩፋኤል ከኔ ጋር ሳለ፣ እሊ ስፍራዎች የሙታን ነፍሳት የሚከማቹባቸው ናቸው። ለእርሱም የተፈጠሩ የሰው ልጆች ነፍሳት እዚሁ ይኖራሉ። እሊ ስፍራዎችም እስከ ፍርድ ቀን ድረስ እስከ ፍጻሜ ዘመን የተጠበቁ ይሆናሉ። የፍጻሜ ዘመኑም እስከ ታላቁ የፍርድ ቀን በላያቸው ይሆናል። የሞቱ ሰዎችም ነፍሳትም ድምፃቸውን እስከ ሰማይ ድረስ ደርሶ ሲከሱ አየው። ያን ጊዜውንም ከእኔ ጋር የነበረውን ሊቀ መላእክት ቅዱስ ሩፋኤልን ድምፁ እስከ ሰማይ እስኪደርስ እየተሰማ የሚከስ ይህ ነፍስ የማን ነው ብዬ ጠየኩት። ሊቀ መላእክት ቅዱስ ሩፋኤል ይህ መንፈስ ወንድሙና ወንድሙ ቃይል የገደለው የአቤል ነው። የቃይልን ዘርአ ከገጸ ምድር ከሰው ልጆች ዘር መሀልም እስኪጠፋ ድረስ ወንድሙ ቃይልን ይከሳል ይኖራል አለኝ። ሊቀ መላእክት ቅዱስ ሩፋኤልም ከሚከብ ሩበት ልጅ ልጅነት ተለይተው የሰይጣንን አገልጋዮች የሆኑትን የማናፍስት ጌታ እግዚአብሔር ይበቀላቸው ዘንድ በዚያች የፍርድ ቀን በሚነድ እሳት ውስጥ ይጨምሯቸዋል። ያን ጊዜም ቅዱስ ሚካኤል ለቅዱስ ሩፋኤል ከዚያች የፍርድ ቀን የተነሳ የማያዝን ሁለንተናው የማይተክዝ ማን ይሆን አለው። በመላእክት ጌታ ፊት በቆምኩ ጊዜ የተሰወረውን ሁሉ የገለጠልኝ ከኔ ጋር የነበረው መልአክ ቅዱስ ሩፋኤልን የሰውን ልመና ወደ እግዚአብሔር የሚያደርሱ እነማን ናቸው? አልኩት። እርሱም የምህረትን ለሰው ልጅ የሚለምን በሊቃናት ላይ የተሾመ ቀዳማዊ ርብሩ ሚካኤል ነው። በሁለተኛውም በኃይላት ሁሉ ላይ የተሾመ ደስታን የሚያበስር ገብርኤል ነው። ሶስተኛ በአምላኬ እግዚአብሔር ፈቃድ በመናብርት ላይ የተሾምኩ የሰው ልጆች ከህመምና ቁስል ሁሉ የምፈውሳቸው እኔ ቅዱስ ሩፋኤል ነኝ። አራተኛ በንስሐ ለዳኑና ለዘላለማዊ ህይወትን የወርሱ ዘንድ ለሚገባቸው ሰዎች የሚለምን ቅዱስ ፋኖኤል ነው። በመጀመሪያ ዕለት እግዚአብሔር በቃሉ እንደኛ የሾመው ሌሎቹን የመላእክት አለቆች እሊህም ሁሉ የመናፍስት ጌታ የልዑል እግዚአብሔር አገልጋዮች ናቸው፣ አለ። የሊቀ መላእክት ቅዱስ ሩፋኤል ወዳጆቹ እንኪያስ ይህን ቅዱስ ሩፋኤል በኃጢአት የቆሰሉ የሰው ነፍሳትንም በና በደዊ ስጋ የተያዙ ህሙማንን ይፈውሳቸው ዘንድ ለታመመና ለቆሰለ ለው ሁሉ ፈዋሽ ሆኖ እንደተሾመ አስተውሉ። ከፈጣሪው ኢየሱስ ክርስቶስ የመስቀሉ ብርሃን በነሳው በረከቱ። ህፃናትን የሚባርክ የወላጆችን ማህጸን የሚፈታ አቃቤ ንህቱ ሆኖ አምላኩን የሚያገለግል የሊቀ መላእክት ቅዱስ ሩፋኤል አማላጅነቱ በየጊዜው በየሰዓቱ ከህዝበ ክርስቲያኑ ጋር ይሁን፣ ዛሬም ዘወትርም ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርሃ

ጸልዩ አብ ፍቅር ወልድ ኢየሱስ ክርስቶስ ከመ ይሰረይ ለነ ኃጢአቲነ በስማ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ሩፋኤል ድርሳን አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አሜን። የቅዱስ ሩፋኤልን ድርሳን ጸልየ አለ እንዲህ እያልኩ ብርሃናኤል፣ ብርሄል፣ ክስትናኤል፣ በእህድናኤል ጽህድ ናይል ይህም ቅዱስ ሩፋኤል የጦቢትን አይን ያበራየበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔል ያወጣበት እግዚአብሔር የሰጠው ውሀቢ ብርሃንና መግረሪ ጸር የሚሆን አስማተ መለኮት ነው። አቤቱ ፈጣሪ ሆይ ከዚህ ከበላይ በጸለኩ ጸሎት በተለመደው ቸርነት የኔን ያገልጋይህን ፍቅርተ ማርያም ከነመላ ቤተሰቦች ጠላቶች ሁሉ አጥፋና በልቦናችን ብርሃንን ሳብልን፣ አሜን። እግዚአብሔር የጌትነቱ መንግስት አዛዥ ሩፋኤሎ ሰላም ላለው ታላቁን አሳ ነባሪ በረመሀ መስቀል ገስጸ ባለበት እንዲጸና ያደረግ መላኩ ሰላም ላለው፣ በፈጣሪ ፊት ምስጋና ያማረ የሰመረ መላኩ ሰላም ላለው፣ የአማልክቶች አምላክ የሚሆን እግዚአብሔር የምታመሰግን መላኩ ሰላም ላለው መሪር በሆነ አንደበት ውከትን ከሚፈጥር ጸላዒ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጧትና በማታ በማለትም በሌሊትም ጠብቀኝ።

ለተፈጥሮ ከሩፋኤል ሆይ በሌሊት እሑድ ለተከናወነው ስነ ተፈጥሮ ሰላም ላለው አስቀድሞ ከነፋስና ከሳት ለተቀነባበረው ለተፈጥሮ ባህር ሰላም ላለው ቅዱስ ሩፋኤል ሆይ የሶስቱ ነገደ መላእክት አለቃ ከመሆኑ በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማእፀን ሁሉ እንድትፈታ ተሹመሃልና፣ ለዝክረ ስም ከቅዱስ ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም ላለው ቅዱስ ሩፋኤል ሆይ ሰላምን የሚያስገኝ መንፈስ መቅደስ ቅዱሳዊ አእምሮ ደግ ደግመ ደጋግመ አሳድረብኝ። እጥፍ ድርብ የሆነ አምላካዊ ጥበብ እንግለጽልኝ። ለስዕር ተርስከ ቅዱስ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ርተርእስ ሰላም ላለሁ። ለስነ መልክ ቁንጮ ሆኖ ለተፈጠረ ራስም ሰላም ላለሁ። ቅዱስ ሩፋኤል ሆይ በመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆን መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከህመሟ ትፈወሳለች፣ ላይነ ስውሩም ሰው ብርሃን ይሰጠዋል። ለገጽ ከሩፋኤል ቅዱስ ሩፋኤል ሆይ እግዚአብሔር አሰማምሮን ላነጸውም ፊት ሰላም ላለው የፊት የውበቱ ተመሳሳይ ሆኖ የሚታይ ቀራ ነፍትህም ሰላም ላለው። ቅዱስ ሩፋኤሎ የነፍሴን ጠላት በረዴት ታሰነካክለው ዘንድ በጥፋት ገጀሞ ቆራርጠ ጥለው ዘንድ የተራድኦ ጉብኝትን አታቋርጥብኝ። ለአይንት ከቅዱስ ሩፋኤሎ አስደሳች ለሆኑ አይኖች ሰላም ላለው ልመናን ለሚሰሙ ችግረኛንም ጥሪ ለሚቀበሉ ጆሮችም ሰላም ላለ ቅዱስ ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆን ሁሉ አቤቱ በየጊዜው የኃጢአቴን እሾ አቃጥለ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና። ለመላት ቅዱስ ሩፋኤል ሆይ ህብራቸው የእሳት ነበልባል ለሆኑ ጉንጮችም ሰላም ላለ የቅርታ ሽቱ መዓዛ መሳክው ለሆኑ አፍንጮችም ሰላም ላለ ቅዱስ ሩፋኤል ሆይ ከኮረብታ ቦታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሀሳርን የመረጠ ከጠላት ከዳቢሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፍ ሁነኝ። ለከናፍር ከቅዱስ ሩፋኤል ሆይም የፈጣሪን ምስጋና ለማያቋርጡ ከናፍሮች ሰላም ላለው የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍም ሰላም ላለው ቅዱስ ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይን ያማረ የሕይወት ህብስትን ለእኔ ለአገልጋይ ለፍቅርተ ማርያም ከነመላ ቤተሰቦች ሁሉ ሁሉ ጊዜ መግበን። ለአስናን ከቅዱስ ሩፋኤል ሆይ አስደናቂና ግሩማን ለሚሆኑ መልአካዊ ጥርሶች ሰላም ላለው የአማረ የመለኮት ስራ ለሚሆን አንደበትም ሰላም ላለው ቅዱስ ሩፋኤል ሆይ ተፈጥሮህን ስጋና ደም ያልተቀላቀለው ረቂቅ መልአክ ነህና የእርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማው ወዳጅ በአንተ ኃይል በጣጥሺ እጥለው ዘንድ ኃይልህን አሳድርብኝ። ለቃልከ ቅዱስ ሩፋኤል ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም ላለሁ። የረቂቅ መንፈስ ስትንፋስ ለሆነው ስትንፋስ ሰላም ላለሁ ቅዱስ ሩፋኤል ሆይ እውነተኛው የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነ ናና። ለጉርኤ ከቅዱስ ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም ላለ በትከሻ ከተማ ጫፍ ላይ ለታነጸ አንገትህም ሰላም ላለሁ ቅዱስ ሩፋኤል ሆይ ከሰማያት መላእክት ወገኖች አንዱ አንተ እንደመሆን መጠን አቤቱ የትእዛዝ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍ ፍላጻ ሁልጊዜ በጠላቴ ላይ ይነጣጠርበት። ለመታከፍትከ ቅዱስ ሩፋኤል ሆይ ለማይናወጡ እሳታውያን ለሆኑ ትከሾች ሰላም ላለሁ። አእምሮ ተስተካክሎ በተቀመጠ ጀርባ ላይ ለተንሰራፉ ክንፎችም ሰላም ላለሁ ቅዱስ ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ነህ። ስለዚህም ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅርህም የተጠመርኩ ነኝና ሰፊ የአይምሮ እውቀትን አሳድርብኝ። ለዘባን ከቅዱስ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባን ሰላም ላለው፣ የጥበብ መገኛ ለሚሆን እንግድም ሰላም ላለው። ቅዱስ ሩፋኤል ሆይ የረዳትነትን ሰይፍ ታጥቀ የታዳጊነትን ጋሻ መክተ ጠላት ዳቢሎስን ትበቀልልኝ ዘንድ በፍጹም ልመና እለምናሃለሁ። ለእንፀ ከ ቅዱስ ሩፋኤል ሆይ ለሚያቃጥል ነበልባላይ ህንጽም ሰላም ላለሁ የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆች ሰላም ላለው። ቅዱስ ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአትን እንዳያሰቃየኝ ፍቱን መድኃኒትህን ቀብተ አድነኝ፣ አቤቱ የሀብተ ረድኤትህም ተሳታፊ አድርገኝ። ለመዛርዕከ ቅዱስ ሩፋኤል ሆይ ጠላት ዳቢሎስን ለማጥፋት ለተጠናከረው ኩርማ ሰላም ላለሁ። ለጸቡ ተባባሪ በመሆን ላልተለየ ወርችም ሰላም ላለሁ። ቅዱስ ድል ድል የተጎናጸፍክ የአሸናፊዎች አሸናፊ ለዚህም የጦቢትን አይን በሰው ተመስለ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረዴት ቅባ መድኃኒት ቀባት ለእመት ቅዱስ ሩፋኤል ሆይ ክቡር ለሚሆን መላካዊ ክንድ ሰላም እላለሁ። በከንቱ ለማይዘረጋው መዳፍም ሰላም እላለሁ። ቅዱስ ሩፋኤል ሆይ አምላክ ካህን ምስጢረ ቅዳሴ ቀዳሽ አንተ ነህና ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላቴ ዳቢሎስን ድል በምነሳበት ገንዘብ ሁልጊዜ ጠዋትና ማታ ከክብረህን አሳትፈኝ። ለአጸብኢ ቅዱስ ሩፋኤሉ የጦቢትን አይኖች ለፈወሱ ጣቶች ሰላም ላለው ለመፈወሱ በመተባበር የአሳ ሀሞትን ለኳሉ ጥፍሮችህም ሰላም ላለው ቅዱስ ሩፋኤሉ የኪሩቤል ወገን የምትሆን መለኮታዊ ሚስጥርን የምትነግር ነህና የህይወት መልአክ እጅ የሱሳን ነቢይ እንደ እንደ ዳስሰሰ አቤቱ ጣቶች አይኖቼን ይዳሱልኝ ለገበዋቲ ከቅዱስ ሩፋኤሉ በመንታ አክናፍ ለተጌጡ ጎኖች ሰላም ላሎ። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስም ሰላም ላሎ። ቅዱስ ሩፋኤሎይ ከአላፍ መላእክት አለቆች አንዱ አንተ ነህና፣ ለፈላስፋው ለላሜ ልጅ ለኖ የማየ አይህን መጉደል ታማኘቷ እርግብ እንዳበሰረችው አንተ ሜ ቅርታና የምረት ምስራችን አብስረኝ ለልብህ ከቅዱስ ሩፋኤል ሆይ፣ ከሽንገላ ና ከነቀፋ ልዩ ለሆነ ልቦና ሰላም ላለሁ። ስጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሀሳቡ ለሆነ ሀሳብም ሰላም ላለሁ። ቅዱስ ሩፋኤል ሆይ ፈጣን የህይወትና የማዳን መልአክ ነህ። ንጉሱ ከአራት ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጽለታልና ና ለንዋየ ውስጥ ከቅዱስ ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም ላለሁ። ከነፋስና ከእሳት ለተፈጠረ እንብርትም ሰላም ላለሁ። ቅዱስ ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መስዋዕት በእግዚአብሔር ዙፋን ፊት ክብር እንዳገኘ የእኔም የምስጋናዬን የጸሎቴን ጽና መዓዛ በፈጣሪ ፊት ዋጋ ይኑረው። ላቋ ከቅዱስ ሩፋኤል የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም እላለሁ በአንድነት ግብር ለሚታዩም አቁያጽ ሰላም ላለ ቅዱስ ሩፋኤሎይ በረከት ልቦናችንን ያተጋዋልና እስራኤል ወይም ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተም ማህበራችንን ትባርክልንና አንድነታችንን ታጸና ዘንድ ፈጥነናና ለአብራክ ከቅዱስ ሩፋኤሎይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶችን ሰላም ላለሁ። በእሳት ሰረገላ ለሚፋጠኑ እግሮችም ሰላም ላለሁ። ቅዱስ ሩፋኤል ሆይ፣ አንተ የትጉሃን ሀራ ሰማይ አለቃ እንደመሆን መጠን ታላቅ ባለግርማ መልአክነ በእሲት በንጹህ ጢስ እጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብር አሳየን። ለሰኮናከ ቅዱስ ሩፋኤል ሆይ፣ ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም ላለሁ። ዳግመኛም ለእግር ጫማ ሰላም ላለሁ። ቅዱስ ሩፋኤል ሆይ፣ የእሳታውያን ነገደ መላእክት ታለቃቸው አንተ ነህ እና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔን አገልጋይን በዚያቸው የክፉ ብድራት በሚከፈልባት ዕለት እርዳኝ። ለአጻብ ከቅዱስ ሩፋኤል ሆይ እሳታውያን ለሆኑ ጣቶችና ከጣት ጥፍሮች ህም አንዲቱን እንኳን ሳለይ ሰላም ላለው። ቅዱስ ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ እንዴት ወደዱ? መላእክት ስጋይ ስርአትን ስለምን ፈለጉ? ለቆም ከቅዱስ ሩፋኤል ሆይ በመጠነ ለሆኑ ቁመና ሰላም ላለው ዳግመኛም ስነ ጸዳሉ ለሚያበራ መልክ ሰላም ላለው ቅዱስ ሩፋኤሉ የተአምራትን የምታደርግ ነህና ተአምራቶችን ነግራለሁ። ስለሆነም ነፍሴን የሚቃወሟትን የዳቢሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቀሩ። ነአ ሀቤ ቅዱስ ሩፋኤል የልቦናዬን ሀሳብ ሁሉ ትፈጽምልኝ ዘንድ ሊቀ መላእክትና ቅዱስ ሩፋኤል ለሁሉም የምህረት ምረትን የምትለምን አንተ ነ በወሊድ ጊዜ የሰውን የእንስሳትን ማፀን የምትፈታ አንተ ነ። ሙት ያስነሳል እምሰማያት ቅዱስ ሩፋኤል ሆይ ከላይ ከሰማይ ወርደ የጻድቃን የሰማዕታትን ጸሎት የምታሳርግላቸው አንተ ነ። ቅዱስ ሩፋኤል ሆይ የድኩማንን ኃይላቸው አንተ ነህና ምስጋናይን ጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እማልድሃለሁ ተወኪፈከ

በችሎታዬ መጠን ያቀረብኩልን ይህን የምስጋና እጅ መንሻ አቤቱ ተቀበለኝ። ቅዱስ ሩፋኤል ወይ ቅናት ምቀኝነት የሌለብ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለ እና የመዋእቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለእኔ ለወዳጅ ስጠኝ። የቅዱስ ሩፋኤል አምላክ ወይ ከመከራ ስጋ ከመከራ ንብሰውረኝ ለዘላለሙ አሜን። አቡነ ዘበሰማያት የተቀደስ ስምከ ትምጻእ መንግስት ከ ወይኩን ፈቃድ ከ በከመ በሰማይ ከማው በምድር ሲሳይነ ዘለለለተን አበነዮ መድገ